በጣም ሶሪ ነቢዩ ሚስቶች እንጂ የነበሯቸው ቅምጥ አልኖራቸውም። የእስልምና አስተምሮት ቅምጥ የሚል አስተምሮት የለውም። ራሱ ቅምጥ ራሱ ቃላችሁ ከእናንተ እኮ ነው። እኔ ቤት ማንጻፉ አላቸው። አሁን ቅምጥ ታሪካችሁን እኮ እንተዋወቃለን። ስንቶቹን ሕፃን ልጆች አስቀምጣችሁ አስቀምጣችሁ ሕይወታችሁን ያበላሸችባቸው እኮ እናንተ ናቸው። ሳታገቧቸው በቃ ሕይወታቸው ቻማ ስንት ዘመን ነው የታየው ብሮ አግብሩ እና ያው እና እንደዚህ እና እንደዚህ ነው። የቀመጥ ፕሮግራማችሁን በሴሽን እናስቀምጥላቸዋለን ከፋፍለን ማለት ነው ፓርቷን ፓርቱ ትቅና ፓርቱ ስልምና ጋር እንደዚህ ዓይነት ነገር የለም። ታገባለህ፣ ታገቢያለሽ። አራት ነበር ከታች የጻፍከው እንትን መተዳደሪያችሁ ሌላ ቦታ ነው። በእስልምና የለም፣ አይሰራም። አሁን ቅድም የጻፍከው ከታች ፕሮስቲቱሽን ምናምን የለም። በስልምና እኮ ታገባለህ በቃ አቅም በላይ ከሆነ አንድም ሁለትም ሶስትም አራትም እያለለት እንዴት አሁን ያልከውን ፕሮስቲቱት ይሆናል? ኢማጂን ሂ ካንት ሂ ሄድ እነፍ ደስ ሲል አልሐምድሊላሂ ሉ በቂ የሆነ ማለት ነው ደስ አይልም። አራቱንም ሚስቶች ይኖርታል። አሁን ያላችሁት የት ነው የሚሰራው? አሁን እዚህ ኮሜንት የጻፋችሁት እሱ የት ነው የሚሰራው? እነ ታይትሉ እነ ስምብርቁ ልጥራው እንዴት? የት እንደምትገኙ በየሀገሩ ያስቸገራችሁት እናንተ። እኔ ከአቅም በላይ ነው የሚሆንብኝ። አስቸገረ። በአረብ ሀገራት ሁሉ ተሸሽጎ በአውሮፓ አሜሪካ ምናምን መቃ ላይ ፕሮስቲቱሽን ስግስግ አንድ አይሆንም እኮ አይሆንም። ና እስልምና ላይ መለደፋችሁንም ይሄ አትሊስት እስልምና ብዙ ነገሮችን ካለማወቅ ልናነሳባቸው የምንችላቸው ነገሮች ሊኖሩ ይችላሉ፣ ግን ቅምጥና ሽርሙጥና አንዱ አይደለም። ስለዚህ ቤታችሁን አጽሩ። እየተመሳሰለባችሁ ኮሜንት አንድ ቤት አደለንም፣ የተለያየ ቤት ነው ያለ ነው። የለም እኔ እስከማቀው ብዙ ብዙ ችግሩ እንደውም ምንድነው እንደ ችግር የስልምና ላይ የሚታየው መዳር አለባችሁ አግቡ ተሰተሩ ምናምን በቃ እንዝንዝ ነው የሚያደርጓችሁ እንጂ ሌላ እንሰብስባቸው ረግ ላይፍ ምናምን ነገር በጣም አስቸጋሪ ነገር አለ። ረሃመታጁን ከታች ፎሎ አድርጓት። በአል የኦሮሚያ ኢስላሚክ ቲቪ ላይ የራሷን ፕሮድካስት ጀምራለች። ምን ይደረግ? ይሄ ነው እኛ ጋር የደረሰው። እስልምና ላይ አግቡ፣ ሴቶቻችሁን ሰትሯቸው በቃ ይሄ ነው። በየቀኑ ከሚዲያ የሚውጡ ኑሯቸውን የሚያስተዳድሩ ምናምን ሃው ዲዩ ፕሮዳክት አሪፍ አለፈን በቃ በጣም አስቸጋሪው ነገር ያ ያ ነገር ነው። እስልምና ላይ ህይወታቸውን ጠባቂ ፕሮቴክተር ይኖራችሁ፣ አግቡ፣ አግቡ፣ አግቡ፣ አግቡ፣ አግቡ ነው በቃ ትልቁ ነው። ችግር እንደ ችግር ከቆጠራችሁት ማለት ነው። ለመንዘላዘል ምናምን አይመችም። ንቃ ለጊዜ እዚህም እዛም ላጥላጥላ አይ አይሆንም። በጣም ከባዱ ነገር ያ ነው። ከዛ ውጭ ያው የትየት እንደሆነ የታወቀ ነው የታወቀ ነው። ጻቢየስ ስለዚህ ያው ስም ብላችሁ ስታነሱ ስም ስታጠፉ ማለት ነው። ሴቶቹንም ሄዳችሁ ስጠይቋቸው፣ ሙስሊም ሴት አግቢ ተብዬ አሁን እኔ ገና ትንሳለን አግቢ ተብዬ ምናምን ነው ኮምፕሌን የምታደረግባችሁ ሌላ ነገር ብዙም ኮምፕሌን የለውም። አግቡ ነው ወንዶቹንም ሰብስቡ አግቡ ምናምን በቃ እንደ ትልቅ ችግር ካነሳችሁት በቃ እንዲያገቡ ይበረታታሉ። ትዌኒ ፎር ሰቨን ይበረታታል፣ እንዲሰተሩ እንዲሰበሰቡ፣ ቤታቸው እንዲኖሩ ምናምን ምናምን ምናምን ማለት ነው። እኔ እንደውም አይጨቅጭቁኝ የምለው ብዙ ጊዜ እንደውም እኔም እንደ ፕሮብለም የሚታየኝ ነው። እንንዘላዘል ካላችሁ ነርፋለላችሁ። እዛው ሂዱና ቦታው እንጂ ስልምና በጣም ልታነሱት የማችሉት ነገር ነው። እና እንደ ሶሻል ስትራክቸርም የሚቀመጠው እስልምና ከዘመናዊ ነገር ጋር የማይሄደው ምክንያት ምንድን ነው? የዓለም አመጣሹ ጋር ሴቶች ራስሽን እንችለሽ ወንድ፣ አያስፈልግሽም እዚህም እዛም ማለት ትችያለሽ ምናምን በሚባለው አያስኬድም። ምስልምና ላይ ግዴታ እንደዚህ አይነት የፋሚሊ ስትራክቸሮች ምናምን ነገር ስትል የተፈጥሮ ሂደቶች አሉ። የተፈጥሮ ሂደቶችን ስን ተጋብታ መኖር ትችላለች፣ ጥሩ ህይወት ይመረጥላታል። ካልሆነ እንኳን መፍታትም ትችላለች። ፍቼን አላህ ይወደው። ልጆቿ ማሳደግ ወንዱ ነው ግዴታው ይህን ላይፍ እንጀነራል ጀነራል ቅንጥጥ ብላ ትኖራለች። በስልምና ማለት ነው። በዛ ስትራግሉ ይማጅን። ከዛ በኋላ በጣም በጣም የአለም ስትራግል ብዙ ሰዎች እየመረራል። በቀጥተኛ ፕራክቲካል የስልምና እያንዳንዱ ሂደት ከመጣ ምን ያህል ያማረ ነው! ሴቶቻችን ምን ያህል ቢውቲፉል ነው የሚሆነው። ክራይም ምናምን ከባድ ነው። የደረሱበት ደረጃ ግስማች የሆነ እንትን ጨለምተኝነት ላይ ደርሷል። እና መታችሁ እስልምና ላይ ቅምጥ ምናምን ስትሉ ዩዝ ዩ ወርድስ ናይስሊ። የለም እዚህ ይቅርታ አድርጉልኝ ና ያው እንደዛ ነው። ኤኒዌይ ስለ ኮሜንታችሁ እናመሰግናለን። መታችሁ ላጥላላ ስላ ስላረጋችኋችሁ እንግዲህ ያው እንዳትቀየሙኝ፣ እውነታውን ነው የምነግራችሁ ዘመዶች የሚያያችሁ ከሆነ ያ የእስልምናውን ቢዩቲፉል ፓርት ኦፍ እስላም ስለሆነ አንድርስታንድ ለማድረግ ሞክሩ። ከሁሉ ነገር በላይ ይሄ ነው፣ ህይወት አለው። የምር ነው የምላችሁ። ልጅ በጣም ራሷን የምጠብቅበት ቦታ ነው እስልምና ሴቶች። በጣም በፊት ውጭ ሆኜ እንደ እስልምና ከትንጨቁን ይመስለኝ ትሪት ደምሰልፍ ፍሮም ሄድ ቶ ራስን የምጠብቅበት ቦታ እስልምና ነው በተፈጥሯዊ መልኩ ኤምፕሬስ የምታረግበት ራሷን ማለት ነው። በጣም ሰሪ እኔ ሙስሊም ሳሎንን በፊት በጣም ቄንጠኛ ሴት ከሚባሉ ሴቶች መሀል ነበርኩኝ። ቄንጠኛ አይነሰንት የአለማዊ ቄንጠኛ ሴት አለ የአለማዊ ቄንጠኛ። አሁን ላይ ግን ካለሁት ክላሲ ውመን የትኛውም ታወዳድሩት። ራሴን አይቼ በመስታወት ማሻላ ላይ ከዛ እንዴት እዚህ ጋር እንደመጣን ሳይ አላህን አመሰግነዋለሁ። መቶ በመቶ ማለት ነው።

ለዚህ ለዓለማቱ ጌታ ለኔ ለሰጠኝ እስልምና ለእናንተ የምመኝላችኋለሁ፣ አሜን። እና ላይክ የድሮ ቪዲዮቼ ናየው። እና ላይክ በፊትም በሂማኔር ያጌጥኩኝ ሙስሊምም ሳልሆን ህይወቴ አሪፍ ነው ባይዘወይ። እና እና እስልምናው ሲመጣ በችጋር የሚመጣ ምናምን የሚመስላችሁ ሰዎች አላችሁ እና ወይ ወንድ ፈልገው ምናምን ምናምን የሚመጡ ሴቶች አሉ፣ እንደዛ የሚመስል አልሐምዱሊላ። አትሊስት እንደ ወንድም የሙስሊም ወንዶች ተመራጮች ናቸው በስነ ምግባር ሚስቶቻቸውን በደንብ መሰተር እንደሚችሉ ስላሳዩ ስትል ለትዳር የሚመጣበት መሆኑ ስትል፣ ያራሱ ፖይንት ነው። ጥሩ ፖይንት ነው። ጥሩ ያሳደጋቸው ስለሆኑ ሜራ ብዙዎቹ እንደ ምርጫም የሚመረጡ ናቸው ማለት ነው። ኤኒዌይስ እንትን የፌስቡክ ምናምን እንትን ይመጣ የለ ምንድን ነው ይሄ? አንድ አመት ምናምን የድሮ ፒክቸሮቻቸው ይመጣሉ እና ላ በጣም ኤክስፔንሲቭ ማኔር ተደርጎም ያ ሁሉ ወጥቶለትም እንኳን ኮምፔር ሳደረገው አሁን ላይ ካለኝ ሰላምና እንትን ት ወር ቼንጅ አልሐምዱሊላህ ነው ያልኩት። ኮምፔር አድርጌ ፒክቸሮቼን ከራሴ ጋር በጣም ነው ደስ የሚለው እና በጣም በጣም ደስ የሚለው ሌላ ደግሞ ከዛም በላይ ማለት ነው አንድ ነገር የህይወት ለውጥ አላችሁ፣ የአእምሮ ለውጥ አላችሁ፣ ሶስተኛ ደረጃ የአፕዴት ታደርጋላችሁ። ጭንቅላታችሁ ላይ ሁማኒ ቆልላችሁ ከምትሄዱበት አሁን ጭንቅላት ይቅልል ብሎኝ ነው። ፋይቭ ታይም ሰደ እጉዱ እያረጋችሁ ቼክ እያረጋችሁ ንጽሕናችሁን በፊትም ንጹህ ብትሆኑም እንኳን እንደ ሙስሊም ሴቶች እና እንደ ሙስሊሞች ንጹህ መሆን ትችላላችሁ ማለት አይደለም እና አትናደዱ። ዶንት ጌት ማድ። ይሄ መቆላት ምናምን ጉዳይ አይደለም ብሮ። ለእናንተ ይሄ መቆላት ምናምን ምናምን ይመስላችኋል አይደል? አትናደዱ። ሪፍሌክሽን ኦፍ ዩ ማድነስ። ትጨልላላችሁ። እኔም ባያችሁኝ ቁጥር በቆይታ ማለት ሁላችሁም ማለት ነው። ትጨልላላችሁ። ከናዩል ጎ ክሬዚ። እውነቴን እናምነግራችሁ ሐቁ ስለሆነ ትጨልላላችሁ። ሌላ ምንም አማራጭ የላችሁ እኔን አይታችሁ አምላክም አመስገን ካቃታችሁ ሌላ ምንም እንትን የለም ከመጨለን ውጭ ምንም አማራጭ የላችሁም እና ደስት ሪያሊቲ እና ዩ ቼክ ዩርሰልፍ ሪፍሬሽ